ስልጣንም ከሆነ ስልጣኑ ሲሻር ደስታው ያበቃል። የደስታችን ምንጭ ማን ይሁን? እግዚአብሔር ይሁን ክርስቲያኖች፣ ምኔ ብቻ ዳዊት በመዝሙር መቶ ሃያ አንድ ቁጥር አንድ ላይ ዳዊት እንዲህ አለ። ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ምን አለኝ? ደስ አለኝ አለ። አሁንም የዳዊት ደስታ በእግዚአብሔር ቤት መገኘት ነበረ። ቤተመንግስት ያጣውን ደስታ በእግዚአብሔር ቤት ያገኘው ነበረ። አሁን የደስታ አይነቶችን እየነገርኳችሁ ነው። መጽሐፍ ቅዱስ ደስታ የሚለውና እኛ ደስታ ብለን የምንጠብቀው ምንድን ነው እያልኳችሁ ነው። የዳዊት ደስታ እግዚአብሔር ነበረ። የዳዊት ደስታ በአምላክ ቤት መገኘት ነበረ። የመላእክት ደስታ ምንድነው ነው ብለ ከጠየከኝ? ሉቃስ 15 ቁጥር 7 ንስሐ በሚገባ በአንድ ኃጢአተኛ የሰማይ መላይ ሳይቀር ይደሰታሉ። የመላእክት ደስታ ደግሞ የኃጢአተኛ ሰው መመለስ፣ የኃጢአተኛ ሰው ንስሐ መግባት መላእክትን ያስደስታቸዋል። እና የእኛ ንስሐ መግባት መላእክትንም ያስደስት ከሆነ እባካችሁ ሚካኤልን ደስ ይበለው ብለን ንስሐ እንግባ። ሚካኤልን ደስ ይበለው፣ ገብርኤልን ደስ ይበለው ብለን ንስሐ እንግባ ምዕመናን። የድንግል ማርያም ደስታስ ምንድ ነው ካልሽኝ፣ ይህቴ ሉቃስ አንድ ቁጥር ሀያ ስምንት ላይ ጸጋን የተሞላሽ ወይ ምን ይበልሽ ደስ ይበልሽ አላት። የድንግል ማርያም ደስታ የፍጥረት መዳን፣ የድንግል ማርያም ደስታ በትንቢተ ነቢያ አጸንቶ መኖር፣ የድንግል ማርያም ደስታ በተልእኮ መላእክት መኖር። የእኛ ደስታ ምን ይሆን? ጥሩ መብላት፣ ጥሩ መጠጣት፣ ጥሩ መልበስ፣ ይህም ችግር የለውም። በአማረ አልጋ ላይ መተኛት፣ በአማረ ምንጣፍ ላይ መመላለስ፣ ዘመነኛ መኪና ማሽከርከር፣ ብዙ ብር መቁጠር፣ ይህም ኃጢአት አይደለም። ከዚህ በላይ ትውልዱን የሚያስደስተው ግፍ ሆኗል። ኃጢአት የሚያስደስተው ትውልድ በቀለ አደመተከኑ ኃጢአት ኃጢአት ጣፈጠች። ደስ ደስ አሰኘችህ፣ ጨው ጨው አለችህ፣ ይላል ቅዱስ ዳዊት። አጥያት የሚያስደስተው ትውልድ መጣ። የሰዎች ዋይታ፣ ለቅሶ፣ ግፍ፣ ግድያ፣ ሞት የሚያስደስተው ትውልድ ሀገሪቱ ላይ በቀለ አንገት እየቆረጠ፣ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ መጣ። አንገት እየቆረጠ እጅ እየቆረጠ ፎቶ እየተነሳ ፖስት የሚያደርግ ትውልድ መጣ። ምንድነው ደስታችሁ? የድንግል ማርያም ደስታ የፍጥረት መዳን፣ የአንዳንድ ሰው ደስታ የሰዎች ሞትና ግድያ። ይገርማል። ጥላቻን ያረገዘ ለበቀል የሚሮጥ ወንድም ወንድሙን ለመግደል ቀን የሚጠብቅ ትውልድ ተፈጠረ። ይህም ያስደስተው ትውልድ መጣ። ዛሬ ባካቸ ሳሸተው ደስ ይበለይ፣ ወንጌሉን ስሰማ ዝማሬውን ስሰማ ደስ ይበለይ፣ የኪዳኑን ድምፅ ስሰማ የሰዓታቱን የማሕሌቱን ድምፅ ስሰማ ደስ ይበለይ ብላችሁ ለራሳችሁ ቃል ግቡ። ደስታችሁ ምንድን ነው? ስጋዊ ነው? መንፈሳዊ ነው? ጊዜያዊ ነው? ዘላለማዊ ነው? ምድራዊ ነው? ሰማያዊ ነው? እናንተ በመብላት በመጠጣት በጫት በሲጋራ ደስታ የለም። እሱ ጊዜያዊ መደበቂያ ነው። እሱ ማደንዘዣ ነው። መፈወሻ መንፈስ ቅዱስ በውስጣችሁ አለ። ይህ ደስታ ከሌላችሁ ንስሓ ግቡ። ሶስተኛው የመንፈስ ፍሬ ሰላም ይባላል። ምን አልኳችሁ? ሶስተኛው የመንፈስ ፍሬ ሰላም። አላችሁ ወይስ የላችሁ? አለን አሁን ሰላም የምላችሁ ውጫዊውን ግርግር አይደለም፣ ጦርነቱን አይደለም። እሱን እኔም ተናግሬ ለውጥ አላመጣም። መድኃኔ ዓለም በጊዜው ያስተካክለዋል። የውስጥ ሰላም አላችሁ? መረጋጋት አላችሁ? የተደላደለ ሕይወት እየመሩ አልጋ ባልጋ የሆነ ኑሮ እየኖሩ ብዙ ብር እየቆጠሩ ውስጤ ሰላም የለው የሚሉ ሰዎች አይገጥሟችሁም? ሰው ሰላም የሚያገኘው ከአራት አካላት ጋር ሲስማማ ነው። ከስንት አካላት? ከአራት አካላት ጋር ሲስማማ። ሰው ሰላም የሚያጣው ከአራት አካላት ጋር ሲጣላ ነው። ሰው ሰላም የሚያገኘው መጀመሪያ ከራሱ ጋራ መስማማት ከቻለ ነው። እረ ከራሱ ጠዋት አኩርፎ የምታገኙት ሰው አልገጠማችሁም? ምን ሆነ ነው ስትሉት፣ በቃ አታውራ፣ ይደብረኛል። ከማንም ጋር አላወራም፣ ከማንም ጋር በስልክ አልተገናኘም። ይህ ከራሱ ጋር የተጣላ ነው። ሁለተኛው ሰው ሰላም የሚያገኘው ከፈጣሪው ጋር ሲስማማ ነው። ከፈጣሪው ጋር የተጣላ ብዙ ሰው አለ። ፈጣሪ እንዲህ አድርጎይ እንዲበድለይ እና የገሌ ያገኙን ያጣሁ እና የገሌ ያገቡን የቁም የቀረው እነ እገሌ ባለጸጋ ሆኑ እኔ ዳሆን እነ እገሌ አተረፎ እኔ ከሰር ትቶኛል ረስቶኛል የሚል ስንት ሰው አለ። ፈጣሪ ከተወውላት ገባም ፈጣሪ ከተወሻድረሻትነሽም ክርስቲያኖች፣ ትቶኛል አይባልም። የክደት ዋዜማ ነው ትቶኛል ማለት። ሰው ለጥያቄው መልስ ሲያጣ፣ ቀኑ ሲረዝምበት መከራው ሲበዛበት ፈጣሪየ ትቶኛል፣ ረስቶኛል ይላል። ቀቢፀ ተስፋው ከፍ ያለ ሲሄድ አይወደኝም ማለት ይጀምራል። ተስፋ የመቁረጡ ደረጃ ከፍ ያለ ሲሄድ እግዚአብሔር የለም ማለት ይጀምራል። ከዚህ እግዚአብሔር ሁላችንን የሚሰውረን። ባንድ ወቅት እስራኤል እንዲህ አይነት ቀቢፀ ተስፋ ገጥሟቸው ነበረ። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 5 ላይ ስለምን ጾምን አሉ የተስፋ መቁረጥ ንግግር አንተም አላወከንም ስለምን ራሳችን አዋረድን አንተም አልተመለከትከንም አሉ ጾመው ጸለዩ ለጥያቄያቸው መልስ በማጣታቸው እግዚአብሔር አላየንም አሉ አላየንም ይባላል ወገኖቼ ዘፈጠራ ለዓይን ኢይሬእይኑ አለ ዳዊት አይንን የፈጠረ እግዚአብሔር አያይምን የእግዚአብሔር አይኖችም ማ ያ ያሉ ብርሃናቸው አይጨልሙም። የእግዚአብሔር አይኖችማ ጻድቃናቸው አያደሉም። የእግዚአብሔር አይኖችማ ምሉዋናቸው አይወሰኑም። አይኖችማ ኃያላናቸው አይደክሙም። አላየንም እንዴት ይባላል? ዛሬም ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እግዚአብሔር የተዋቸው እየመሰላቸው የሚቅበዛ ዞ ከፈጣሪያቸው ጋር ሰላማቸውን ያጡ ስን ሰዎች አሉ። እጾማ አለው ጸል ያለው አስራት አወጣለሁ ገዳም እሄዳለሁ እቆርባለሁ። ጥያቄ ያልተመለሰም ጸሎቴ ያልተሰማም ስለቴ ያልሰመረም ስለቴ ያደርሶ አስጨበጭበው እልል ማሰኘው ቁሜ ምስክርነት ብሰጠው እንባይ የሚታበሰው እሳይ ስለቴ ሰመረ ብዬ ምዘምረው መቼ ነው። ከዛሬ ጀምሮ አልጾምም፣ አልጸልይም፣ ጾም ጸልየም ለውጥ አላመጣውም ብለው የጸሎት ሰዓታቸውን የሰረዙ የጸሎት መጽሐፋቸውን አጣጥፈው ያስቀመጡ ወገኖቻችን የሉም። እባካችሁ ተስፋ አትቁረጡ። ምዕመናን እየሰማችሁ ነው፣ ተስፋ አትቁረጡ። ተስፋ መቁረጥ የኃጢአት ቁንጮ ነው። ወምኩሉ ያቺ ቀቢጸ ተስፋ ከሁሉም ተስፋ መቁረጥ የከፋ ነው። የሰው ኃይሉ ያለው በጉልበቱ ውስጥ አይደለም፣ በተስፋው ውስጥ ነው። ተስፋ የሌለው ሰው ጉልበት እንኳን ቢኖረው መራመድ አይችልም። ጉልበት አልቆ ግን በተስፋ መራመድ ይቻላል። ብዙ ጊዜ በራሳችን ላይ ተስፋ ቆርጠናል፣ ዋጋ የለኝም ብለን በሰዎች ላይ ተስፋ ቆርጠናል፣ የተሻለ ሰው ከእንግዲህ በኋላ አላገኝም ብለን በሃይማኖት አባቶች ተስፋ ቆርጠናል። በፖለቲከኞቹ ተስፋ ቆርጠን ይሆናል። መስቀል ተሸክማ በምትኖር ቤተ ክርስቲያን ተስፋ ቆርጠን ይሆናል። የማኛው ከሰው ጋር አልሰዋል ክርስቲያኖች አልሰዋል ክርስቲያኖች። ሰው ከአራት አካላት ጋር ሲስማማ ሰላም ያገኛል። ከአራት አካላት ጋር ሲጣላ ሰላሙን ያጣል። ይህ ፍሬ ያላችሁ ወይስ የላችሁ? ራስን ማድመጥ ያስፈልጋል። ቆም ብለን ላፍታና ስብ አለን ፍሬ የመረጋጋት የውስጥ ሰላም አለን? ሰላም እየተባለች ሰላም የምትነሳ የለችው ዘመን አይደለም። ትውልዱን ለነውር ለብልግና፣ ለስድብ የሚቀርጹ ቲክታከሮችን የምናይበት ዘመን አይደለም። ተልኮ ያላቸው የምዕራባውያኑ አድራሽ ፈረሶች ምን እያለማመዱን እንደሆነ መድህኒ ያለምይወቀው በአንነቱ የተሰለበ በትውልድ ተፈጥሯል። ራስን መግዛት ባለመቻል ፈሪያ እግዚአብሔር ከሰዎች አይምሮ የጠፋበት የቅድስና ልብስ ወልቆ የወደቀበት ክፉ ዘመን ራስን መግዛት ባለመቻል እንዲህ አይነቱን መንፈስ መድሃን ያለም ያድለን። ዘጠኙን የመንፈስ ፍሬዎች የህይወቱ መመሪያ ያደረገ ሰው ከእግዚአብሔር ጋርም ከመንግሥት ጋርም ተስማምቶ መኖር ይችላል። ይህን ቃል ልድገመው። ዘጠኙን የመንፈስ ፍሬዎች የህይወቱ መመሪያ ያደረገ ሰው ከመንግሥት ጋርም ከእግዚአብሔር ጋርም ተስማምቶ መኖር ይችላል። ዘጠኙ የመንፈስ ፍሬዎች የሚጠቅሙን ለሰማይ ብቻ አደለም፣ ለምድርም ጭምር ነው። የሚጠቅሙን ለነፍስ ብቻ አደለም፣ ለስጋም ጭምር ነው። የሚጠቅሙን መንግስቱን ለመውረስ ብቻ አደለም፣ ለማህበራዊ ኑሮ መሰረት፣ መግባቢያ፣ ዋስትና ናቸው። የመንፈስ ፍሬዎች ግድ የላችሁም። ዘጠኙን የመንፈስ ፍሬዎች ያፈራ የህይወቱ መመሪያ ያደረገ ሰው ራሱን ያስከብራል፣ ፈጣሪውን ያስከብራል፣ ሃይማኖቱን ያስከብራል፣ ሀገርን ያስከብራል፣ ቤተ ክርስቲያንን ያስከብራል። ማቴዎስ አምስት ቁጥር አስራ ስድስት በሰማይ ያለውን አባት ያከብሩ ዘንድ ስራችሁ በሰው ፊት ይብራል ስራቸው የተባለ እነዚህ የመንፈስ ፍሬዎች ናቸው። እነዚህ ፍሬዎች ያሉት ፈጣሪውን ያስከብራል። የሌሉት እስካልከኝ ወበይንቲ ኢንቲያክሙ ይጸርፉ አይዛብ ላይ ለስመ እግዚአብሔር ነዋ። እነዚህ ፍሬዎችማ የሌሉት አምላኩን ያሰድባል። ሮሜ ሁለት ቁጥር 24 በኛ ምክንያት ክርስትና አልተሰደበም። እነዚህን ፍሬዎች አጠን እግዚአብሔር አልተሰደበም። ቤተ ክርስቲያን አልተሰደበችም። እሱን ብሎ ወርቶ ማዊ ነው መንፈስ ቅዱስ ያሉ ሰው ምልክቱ ደስተኛ ነው። መንፈስ ቅዱስ ያደረበት ሰው ምልክቱ ታጋሽ ነው። መንፈስ ቅዱስ ያደረበት ሰው ምልክቱ በጎ ነው። መንፈስ ቅዱስ ያደረበት ሰው ምልክቱ ቸር ነው። መንፈስ ቅዱስ ያደረበት ሰው ምልክቱ አማይ ነው። መንፈስ ቅዱስ ያደረበት ሰው ምልክቱ የዋህ ነው። መንፈስ ቅዱስ ያደረበት ሰው ምልክቱ ራሱን የሚገዛ ነው። እነዚህን ፍሬዎች አፍርተን የመንፈስ ቅዱስ ማደሪያ ለመሆን ያብቃን። በሌላ አነጋገር ዘጠኙ በጎ ምግባራት ይባላሉ። ፍሬዎች የሚላቸውን ሃይማኖት በቅጠል ፍሬ በምግባር ይመሰላል። እስከመቼ በቅጠልነት እንመላለሳለን እነዚህን ፍሬዎች አጠን ምዕመናን? አንድ ዛፍ ፍሬ ካላፈራ ቅጠሉ ብቻ ቢያምር ምን ዋጋ አለው? ምናልባት ለመጠለያነት ካልሆነ ጥቅም የለውም። አንድ ክርስቲያን ሃይማኖት ኑሮት እነዚህ ፍሬዎች ከሌሉት ምን ዋጋ አለው ወገኖቼ? ምግባር የሌለው ሃይማኖት እኮ የሞተ ነው አይደለም? ምግባር የሌለው ሃይማኖት የሞተ ነው። እስከ መቼ በቅጠልነት እንመላለስ? ከቅጠልነት ህይወት ተባካቹን እንውጣ። ቅጠል የሆነ ህይወት ማለት ኦርቶዶክሳዊ ሆኖ ማይጾም፣ ኦርቶዶክሳዊ ሁኖ ማይጸልይ፣ ኦርቶዶክሳዊ ሁኖ ማያስቀድስ፣ ኦርቶዶክሳዊ ሆኖ አስራት በኩራት ማያወጣ፣ ኦርቶዶክሳዊ ሁኖ አመት እስከ ዓመት ከእግዚአብሔር ቤት ርቆ የሚኖር

እነዚህን ፍሬዎች መክነን እንዳንኖር መድኃኔዓለም ይርዳ ወስብሃት ለእግዚአብሔር ለመምራችን ለመጋቤ ሐዲስ ቀለም ወርቅ እግዚአብሔር አምላክ ቃለ ህይወትን ያሰማልን በድምፃችሁ ቃለ ህይወት ያሰማልን በእድሜ በጸጋ ይጠብቅልን አምላካችን እግዚአብሔር የአገልግሎት ዘመናቸውን ያብዛልን፣ ይባርክልን፣ ይቀድስልን። የምትሄዱ ሰዎች ትታዩኛላችሁ። ብዙ አናቆያችሁም። የምህላ ጸሎት ስላለ የምህላውን ጸሎት አድርሰን አብረን እንሄዳለን። ስለዚህ ብትችሉ ብትቆዩ ነው የምናሳስባችሁ በዚህ ጉባኤ ላይ የቤተ ክርስቲያንን ድምጽ ሰምታችሁ መልእክት ሰምታችሁ በዚህ ጉባኤ የተገኛችሁ ሁላችሁንም በእግዚአብሔር ስም እናመሰግናችኋለን። ነገም ጉባኤያችን ይቀጥላል፣ ከነገ ወዳም ይቀጥላል። ለሶስት ቀን የተዘጋጀ ስለሆነ ስለዚህ እንደ ዛሬው ከዚህም በስታችሁ ነገም እንድትገኙ ነው። እግዚአብሔር በቸርነቱ ይርዳል። አሁን ከወንድማችን ከዘማሬ ያቁን ባህይሩ ጋር ሆነን እግዚአብሔርን በዝማሬ እናመሰግናለን። ከዛ ቀጥሎ ወደ ምህላን እንሄዳለን ማለት ነው።